ሰላም ሰላም፣ እንዴት ናችው? እኔ አብርሃም እባላለሁ። በባለፈው ስለ ገበጣ በውስጡ ስለያዛቸው የተለያዩ ነገሮች ነግሬያችሁ ነበረ እና አሁን ደግሞ አንድ ነገር ይዤ መጥቻለሁ። ምንድን ነው ያው፣ ረጅም ጊዜ የለፈውበት ነው። በፊት አንድ ነገር ፈልግ ነበረ ዩኒቨርሳል የሆነ ቋንቋ ምንድን ነው የሚል። ስለ ዩኒቨርሳል ስለሆነ ቋንቋ ለመማር በጣም አስብ ነበር እና የሆነ ሰዓት ላይ ፈልግ ሰዎች ምንድን ነው ያሉኝ፣ እንግሊዝኛ ነው ዩኒቨርሳል ቋንቋ ስለዚህ እንግሊዘኛ ተማር አሉኝ። ነገር ግን በኋላ ሳይ እንግሊዘኛ የማይችሉ ሰዎች አሉ ዓለም ላይ ወይም ደግሞ እንግሊዘኛ በቀላሉ ሊገባቸው የማይችሉ ሰዎች እንዳሉ ዩኒቨርሳል እንዳልሆነ ተረዳሁ ማለት ነው። ከዚህ ይልቅ በጣም ዩኒቨርሳል ሊሆን የሚችል ቋንቋ ምናልባትም ከዕጽዋቱም ከእንስሳቱም ከተፈጥሮ ጋርም በቀላሉ ሊያግባባን የሚችል ቋንቋ ምንድን ነው? ዩኒቨርሳል የሆነ ቋንቋ ስል በኋላ ያገኘሁት ሂሳብን ነውና ሂሳብ ከሆነ ዩኒቨርሳል ቋንቋ እስኪ ስለዚህ ዩኒቨርሳል ቋንቋ ኢትዮጵያ ውስጥ ምን አለ? ይህንን የሚያመላክት ነገር ቀደምት የሆነ ነገር ምን አለ? እየመፈለግ ጀመርኩ ማለት ነው። መጨረሻ ላይ አንድ ነገር አገኘው። በባለፈው በጣም ውስጥ ሚስጥር አለው ምናምን ስላችሁ የነበረው ገበጣ ለካ ዩኒቨርሳል ቋንቋ ነበረ እና የሂሳብን ብዙ ነገሮች በውስጥ ተሸክሞ ነበረ ማለት ነው። ስለዚህ ገበጣ ዩኒቨርሳል ቋንቋ ከሆነ ወይም ደግሞ ሂሳብ ከሆነ ይህንን ሂሳብ ሰው እንዲረዳው ለማድረግ ወይም ደግሞ ሰዎች ልክ እንደ ጌም እንደ ቁማር ምናምን ያዩታል ብዙ ሰዎች እና ከዚህ እንዲወጡ ገበጣን በተስተካከለ እይታ እንዲያዩት እና እንዲጠቀሙበት ለማድረግ ሌላ ፈጠራ ያስፈልገ ነበረ። ስለዚህ ከገበጣ አንድ ስቴፕ ሻል ያለ ለአያያዝ ምቹ የሆነ ተጨማሪ ሌሎች ሂሳብን የሚያግዙ ማለት የማሰብ ችሎታን ከፍ የሚያደርጉ አሁን ያለውን ትምህርት አሁን ያለውን ሂሳብ አሁን ያለውን ቴክኖሎጂም በጨዋታ መልክ ወይም ደግሞ በልምምድ መልክ እንድንለማመደው የሚያደርጉ የሚያደርግ አንድ ፈጠራ ያስፈልገኝ ነበረ ማለት ነው። ከዛ በኋላ ምንድን ነው? ስለዚህ አንድ ፈጠራ ያ ፈጠራ ምንድነው? አሁን ያለው እንዳልኳቸው ሂሳብን የሚያጫውት እንደገና ገበጣንም ጥንታዊነቱን እንደጠበቀ ባህሉን እንደጠበቀ ሴቱን እንደጠበቀ ሕግና ስርዓቱን እንደጠበቀ ያን ሊያጫውት የሚችል አንድ ፈጠራ ይጠበቅብኝ ነበር እና እሱም ፈጠራ ለማግኘት ያው ብዙ ጊዜ ደከምኩት፣ ለፈው፣ አሰብኩ፣ ጣርኩ፣ ሞከርኩ። አሁን ላይ ተሳክቶልኛል ማለት ነው እና አንድ ፈጠራ ብቅ ብለዋል። እሱም ሉሲ ኳንተም ኢትዮጵያ ይባላል። ካርዶች ናቸው። ራሴ ነኝ የፈጠርኩት፣ ራሴ ነኝ ዲዛይን ያደረግኩት። ስለዚህ የፓተንት ራይቱ ባለቤቱ ራሴ ነኝ። አሁን ላይ ወደ ገበያ ወጥቷል። ጂጂ ዶቲቲ፣ ሁሉ ማርኬት፣ እንጎቻ ላይ ኦንላይን ላይ እየተሸጠ ነው የሚገኘው ማለት ነው እና ብዙ ሰዎች እየተጠቀሙበት ነው እናንተም እንደተጠቀሙበት እመክራለሁ። በተለይ ለልጆች ለተማሪዎች በጣም ወሳኝ ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል የሚባለውን ነገር በቀላሉ እንዲለማመዱ ያደርጋቸዋል። ከዛም ደግሞ ገበጣ እንዲጫወቱ ያደርጋቸዋል። ከዛ ሌሎች ደግሞ እነ ማትሪክስ ዲተርሚናንት እንዲሁ ክፍልፋዮችን እንዲሁም ደግሞ ዜሮ እና አንድ ባይናሪ አሁን ያለው የቴክኖሎጂ ቋንቋ የሆነው ዜሮ አንድ አሁን ያለው ብቻ ሳይሆን ወደፊት የሚመጣው አሁን ደግሞ በጅማሬ ላይ ያለው ስለ ኳንተም የኳንተም ኮምፒውተሮች ሳይቀር ቋንቋቸው ዜሮ አንድ ነው እና ዜሮ አንድ ማለት ባይናሪ ነው። ስለዚህ ባይናሪንም ኢቭን እንዲለማመዱ ሕፃናት ተማሪዎች እንዲሁም ትልልቅ ሰዎች በማንኛውም ዕድሜ ክልል ላይ ያሉ ሰዎች እንዲለማመዱት፣ እንዲጫወቱ፣ እንዲዝኑበት እና በደንብ እንትን እንዲል ያ ማለት ደግሞ ለፈጠራ በጣም እንዲያግዛቸው ምክንያቱም ኢትዮጵያ ውስጥ የተቸገርነው ፈጠራ ስለሆነ ብዙ ሰዎች ወደፊት የተሻለ ቴክኖሎጂ እንዲፈጥሩ፣ ኢትዮጵያ ውስጥ የተሻለ የማሰብ አቅም እንዲኖራቸው፣ የተሻለ ክሬቲቭ እንዲሆኑ እንዲያግዛቸው በሚል ነው ይህን ነገር ፈጠራ የሰራሁት እና ይህንን ይመስላል ልክ በጣም እነዚህ ናቸው በውስጡ አስራ አራት ካርዶች ናቸው። እንዲሁም ሀያ ካርዶችም አሉ። አሁን ላይ ያሉት አብሌብል የሆኑ በአስራ አራት ካርዶች ናቸው። በዚህ መልኩ የሚያዙ ናቸው። ልክ የቀበቶ ማሰሪያ ቃል የሚታሰሩ ናቸው፣ ወይም ደግሞ በእጅ የሚያዙ ናቸው። ይኸው ማሸጊያው እንደምታዩት ፒውር ሌዘር ነው ማለት ነው። እንዲህ ካርዶቹ ደግሞ ጀስት ፕላስቲክ ካርዶች ናቸው። ቢታጠቡ ምን ቢሉ የሚቆሽሹ አይደሉም፣ የሚበላሹ አይደሉም። ኤቭን ቢቆሽሹ እኳን የሚታጠቡ ናቸው። የሚሰበሩም አይደሉም ስለዚህ ለረጅም ጊዜ ነው የሚያገለግሉት ማለት ነው። እና ጨዋታውን በሚቀጥሉት ቪዲዮዎች እሰራላችኋለሁ እንዴት እንደምትጫወቱ እያንዳንዱ የጨዋታ አይነቶች ማለት ነው፣ ወይም ደግሞ አንድ ባንድ ቪዲዮ ምሰራላችሁ ይሆናል። አሁን ያሳየኋችሁ ማሸጊያውን ነው። አንዷ ካሬ ደግሞ ለብቻዋ እንዴት ነው ካላችሁ፣ ነጭ ለምሳሌ ፊቱ ይሄ ነው። ዳርና ዳር ዜሮዎች አሉ። እነዚህ አራት በነጭ ቀለም የተጻፉ ዜሮዎች ማለት ነው። እነዚህ ባይነር የሚባለውና ስንጫወት ነው የምንጠቀመው። ሌሎቹ ከውስጥ ደግሞ ከዜሮ ጀምሮ ልክ ዜሮ አንዱ ለሶስት አራት ብሎ እስከ ሰባት ቁጥሮች አሉ ማለት ነው። ከዛ በጀርባው ደግሞ ይሁ እንደዚህ ያለ ከስምንት ጀምሮ እስከ አስራ አምስት ቁጥሮች አሉ ማለት ነው። ስለዚህ እቺ አንድ ካርድ ነች። እንደነዚህ እቺ አይነት አስራ አራት ካርዶችን በመጠቀም አሁን ያልኳችሁ ነው ሂሳብን በቀላሉ መለማመድ ማወቅ እንችላለን ማለት ነው። ሂሳብ ከዜሮ ጀምረን ከመደመር፣ ከመቀነስ፣ ከማባዛት፣ ከማካፈል ከእነዚህ ከመሰረታዊ ነገሮቹ ጀምረን ከፈልፋዮችን እናያለን። ኔጌቲቭ ቁጥሮችን እንዳልኳቸው ማትሪክስ ዲተርሚናንት ይሄ ስለ ሲት ቲዎሪ ኢቨን እነ ሪሌሽን ፋንክሽንና እነዚህ በነገራችን እንዲህ በሙሉ በዚህ ካርድ ውስጥ አሉ። እንደገና ባይናሪ ያልኳቸው ማትሪክስ ሳይቀር ዲተርሚናንት ሳይቀር እንደዚህ አይነት ነገሮች በሙሉ እዚሁ ጋር ኢንጆይ እያደረግን ሂሳብን መማር አእምሯችን ከፍ ማድረግ ማሳደግ እንችላለን። ስለዚህ ኢትዮጵያውያን መፍጠር እንችላለን ማለት ነው። ይህ ማለት ይሄ እንደ መነሻ ነው የተፈጠረው። ይህንን ተጠቅመው ደግሞ ብዙ ሰዎች የተለያየ ፈጠራ መፍጠር እንደሚችሉ አይሆፕ አምናለሁ። ሌላ መናገር የምንፈልገው ምንድን ነው? እግዚአብሔር ከፈቀደ እነዚህን ካርዶች ኦንላይን ላይ ጨዋታውን እንጀምረዋለን ማለት ነው። ኦንላይን ስላችሁ ልክ እናንተ ላይብ ላይ ገብታችሁ እኔም ላይብ ላይ ግብቼ አብረን እንጫወታለን ማለት ነው። እኔና አንድ ሰው እንጫወታለን፣ እነዚህ ጨዋታውን እናንተ ደግሞ ላይብ ላይ እያያችሁት የምትፈልጉትን ጨዋታ አይነት በጨዋታ ውስጥ ደግሞ እናንተም ተሳትፎ ታደርጋላችሁ። በነገራችን ላይ ይሄ እንደ ኳንተም ናቸው ካርዶቹ ኳንተም ማለት እኔና አንድ ሰው የሆነ ቦታ እየተጫወትን ነው፣ ሌላ ሰዎች ደግሞ ሌላ ቦታ የእኛ ኮፒ አለ እንደማለት ነው አይደል? ኳንተም ነው ሳስቡት። እኔ እዚህ ነኝ፣ የእኔ የሚመስል የሆነ አካል ሳሙኤር አለ እንደማለት ነው ኳንተም። በሌላ አባባል ደግሞ እነዚህ ካድሮች፣ በነገራችን ላይ እኔና አንድ ሰው እየተጫወትን ሌሎች እስከ 14 የሚደርሱ ሰዎች አጠቃላይ 16 ሰዎች አንድ የመጫወት ይችላል ነው። ኦሪጂናሊ ለሁለት ሰዎች ነው የተፈጠረው። ሁለት ሰዎች ነው የሚጫወት ነገር ግን ሁለት ሰዎች በሚጫወቱት ሌሎች ሰዎች ደግሞ ያለ ምንም ንክኪ ቁጭ ብለው መጫወት ይችላሉ። ካርዱን ሳይነኩ ማለት ነው። እኔና አንድ ሰው እንጫወታለን። እኛ በምንጫወተው እነሱም እነሱ አብረው ይጫወታሉ። ይሄ ማለት ግን ለምሳሌ አንድ ክለብ ደግፈን ብራ ሲዘን ክለቡ ሲያሸንፍ መሸነፍ ማለት ሲያሸንፍ ማሸነፍ ሲሸነፍ አይነት ነገር አይደለም። እንደዛ ሳይሆን ዳይሬክት እኛ ልናሸንፍ እንችላለን። ሁለታቸው የሚጫወቱ ሰዎች ሳይሸናነፉ በመሀል ከኛ ከሌሎቹ ውስጥ አንዳችን ልናሸንፍ የምንችልበት ጨዋታዎች ናቸው ማለት ነው። እነዚህ ካርዶች በዛ ልክ ናቸው፣ እና ብዙ የተለፋባቸው ካርዶች ናቸው። እንዳልኳችሁ ለመጀመሪያ ጊዜ የተፈጠሩ ካርዶች ናቸው። የትኛውም ዓለም ላይ እነዚህን የሚመስል ካርድ የለም፣ ተመሳሳይ የለም። በዲዛይንም፣ በአጨዋወት ሜካኒክስም፣ በፅንሰ ሀሳብም ደረጃ ማለት ነው። ስለዚህ ሙሉ ለሙሉ ክሬቲቭ ነው፣ ፓተንትር ነው። ወደ ስራ ገብተናል። ብትገዙ ብትዝናኑ፣ ደስ ይለናል። እንዳልኳችሁ ደግሞ ወደ ላይ ስንመጣ ደግሞ አብረን ኢንጆይ የምናደርግ ይሆናል ማለት ነው። ይመቻችሁ።